ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ያሳዩት የመግባባት ወይም የሩሲያን ስጋት የመረዳት የሚመስል ቁመና በዩክሬንና በአውሮፓ ኅብረት አባል ሀገራት ዘንድ አሳልፈው ይሰጡናል በሚል ከፍተኛ ስጋት እንዳለ ይነገራል። ፕሬዚዳንት ትራምፕ ወደ ስልጣን ከመምጣታቸው በፊት ጀምሮ የሩሲያ ዩክሬን ጦርነት ከመሰረቱ ከመጀመሩና ይህን ያህል ጉዳት የሦስት ዓመት ጉዳት ከማስከተሉ በፊት የአሜሪካ አስተዳደርና የአውሮፓ ኅብረት እንዲሁም ኔቶ ሊያስቆሙት ይችሉ ነበር ሲሉ በተደጋጋሚ ተደምጠዋል። ከተመረጥኩ በአንድ ቀን ጦርነቱን አስቆመዋለሁ፣ መሠረታዊ መነሻውን ስለማውቅ የሚል ቁመናም ነበራቸው። ጦርነቱ ከጀመረ ከሦስት ዓመታት ወዲህ ለመጀመሪያ ጊዜ የተባለ ባለፈው ሳምንት የሩሲያና የዩክሬን ከፍተኛ ባለሥልጣናት የተኩስ አቁም ስምምነት ለማድረግ በግንባር የተገናኙበትን ውይይት አድርገዋል። ትልቁ የኢስታንቡሉ ስብሰባ ያጣው ነገር ፕሬዚዳንት ትራምፕንና ፕሬዚዳንት ፑቲንን ነበር። አልሆነም፣ አልተሳካም። አንድ ሺህ ያህል የሁለቱንም ሀገሮች እስረኞች ለመለዋወጥ ከመስማማት ያለፈ ይሄ ነው የሚባል የተኩስ አቁም ስምምነትም ሆነ የሰላም ስምምነት ላይ መድረስ አልተቻለም። ፕሬዚዳንት ዶናልድ ትራምፕ ፕሬዚዳንት ፑቲንን አውቀዋለሁ፣ እኔ የሌለውበት የሰላም ስብሰባ ላይ አይገኝም ካሉ በኋላ እኛ በአካል ከተገናኘን ወይም በስልክ ካወራን ብቻ ውጤት ይመጣል ብለው እንደሚያምኑ ተናግረዋል። አሶሽትድ ፕሬስ እንደዘገበው የፕሬዚዳንት ትራምፕ አዲሱ ከሩሲያ ጋር የመግባባትና የመረዳት ሰብ እናቸውን በመጠቀምና የፕሬዚዳንት ፑቲንን የጦርነት መነሻ ሰበብ በመጋራት ቁመናቸው ተጠቅመው ጦርነቱን ለማስቆም እንቅፋት የሆኑ ችግሮችን እንደሚያስወግዱና ዓለም የሚፈልገውን ሰላም በሁለቱ ሀገራት መካከል ለማጽናት ጥረት እያደረጉ ነው ብሏል። ቀደም ሲል የአሜሪካም ሆነ የአውሮፓ ሕብረት የጦርነቱ ምክንያት የሩሲያ ዩክሬንን በኃይል መውረር ነው ከሚለው ፖለቲካዊ ፍላጎትና ተረክ ከሸበበው የደፈና ድምዳሜ በመውጣት የዶናልድ ትራምፕ የኔቶ የጦር ኃይል ዩክሬንን ጨምሮ በአባል ሀገራት ምልመላና አባል በማድረግ ሽፋን ሩሲያን ዙሪያዋን የማነቅና የመክበብ ሙከራ ነው የጦርነቱ ሰበብ የሩሲያን ስጋት ጥቂት ተረድቶ ጦርነቱ ሳይጀመር ማስቆም ይቻል ነበር ይላሉ ፕሬዝዳንት ትራምፕ ኔቶ የአውሮፓ ሀገራትን መጀመሪያ የህብረቱ ዩሮዞን አባል ያደርጋል፣ ቀጥሎ ወደ ኔቶ በማስገባት መሳሪያና የጦር ኃይል እንዲያዋጡ ያደርጋል። ይሄ የሩሲያ ጎረቤት በሆኑ የአውሮፓ ሀገሮች እየተስፋፋ መምጣቱ ሩሲያን የደህንነት ስጋት ውስጥ በመክተት ወደ ዩክሬን አስገብቷታል። ሕልውናን የማስጠበቅ ወታደራዊ እርምጃ የምትለውም ለዚሁ ነው ይባላል። ሳይቀነስ ሳይጨመር ፕሬዚዳንት ትራምፕ የራሳቸውን ሀገር የቀድሞ የአሜሪካንን አስተዳደር ጨምሮ የአውሮፓ ህብረትና የኔቶ በዩሮዥያ ቀጠና ተስፋፊነትን የተረዱትና ይህም ማንኛውንም ሀገር የህልውና ስጋት ውስጥ እንደሚከት በተደጋጋሚ ተናግረዋል ይኸው ጉዳይ ነው ትራምፕና ፑቲንን ያስማማቸው ይዝለቅም ባጭሩ ይቋጭም ያግባባቸው ይባላል ታዲያ ዛሬም ድረስ ፕሬዚዳንት ትራምፕና ፕሬዚዳንት ፑቲን ከተገናኙ ለጦርነቱ መቋጫ ያበጁለታል በሚለው ተስፋ ላይ የአውሮፓ ህብረትና ኔቶ ከፍተኛ ጥርጣሬ አላቸው። ፕሬዚዳንት ትራምፕ ወደ ፑቲን ጠጋ ያለ የሚመስል ቁመናቸው በሩሲያና ዩክሬን መካከል የሰላም ስምምነት ቢታሰርም ኪየቭን የሚጎዳ ሞስኮውን ደግሞ የሚጠቅም ፌቨር የሚያደርግ ሊሆን ይችላል ሲሉ ይሰጋሉ። የቀድሞ በዩክሬን የአሜሪካ አምባሳደር የነበሩትና በኋላ ባለፈው ሳምንት በገዛ ፈቃዳቸው ከትራምፕ አስተዳደር ሥልጣናቸውን የለቀቁት አምባሳደር ብሪጅት ብሪክ እንዳሉት የፕሬዝደንቱ አቋም በተወረረችው ዩክሬን ላይ ጫና የሚያሳድርና ለወራሪዋ ሞስኮ ደግሞ የሚያደላ ነው ሲሉ ተደምጠዋል። የፕሬዝዳንት ትራምፕና ምክትላቸው ጄዲ ቫንስ የዩክሬኑን ፕሬዝዳንት ቮልዲሚር ዘለንስኪ ዱላ ቅረሽ የነበረውን የዋይት ሀውስ ውዝግብና መዘላለፍ በምሳሌነት ያነሳሉ። ሌሎች ታዛቢዎች ደግሞ ከፍተኛ ሰብዓዊና ቁሳዊ ጉዳት ለዓመታት ያስከተለውን ጦርነት ለማስቆም አዲሱ የፕሬዝዳንት ትራምፕ ፖሊሲና አቅጣጫ የተሻለ መፍትሄ የሚያመጣ ነው ይላሉ። አሜሪካም የአውሮፓ ሕብረትና ኔቶም በትብብር አንድ ግንባር ሆነው በማዕቀብም፣ በወታደራዊ መሳሪያዎች እርዳታም፣ በሕቡዕ በመዋጋትም እስካሁን የመጣ ውጤት የለም። ውጤት ቢኖር ኖሮ እስካሁን ይከሰት ነበር። ማዕቀቡም የመሳሪያ እርዳታውም ሩሲያ ጦርነቱን በመሸነፍ ደረጃ የሚያንበረክካት አልሆነም ይላሉ ፕሬዚዳንት ትራምፕ ዋነኛ ዓላማቸው የጦርነቱን ደም አፋሳሽነት ማስቆም ነው ለዚህ ደግሞ የሚከፈለውን መክፈል ይገባል ብለዋል አሶሺዬትድ ፕሬስ እንዳለው ትራምፕ ከፑቲን ጋር ከሚስማሙባቸው ጉዳዮች ውስጥ የተጣለውን ማዕቀብ ከሩሲያ ላይ ማንሳት የጦር መሳሪያ ድጋፍ ማቋረጥ የኔቶን ተስፋፊነት መቀልበስ በጦርነቱ በሕዝበ ውሳኔ ወደ ሩሲያ የተጠቃለሉ ግዛቶችን እውቅና መስጠት ሊሆን ይችላል። በዚህም የተኩስ አቁም ስምምነት ብሎም የሰላም ስምምነት ለማሰር እንደሚጥሩ ተንብዩል የሆነ ሆኖ የዩክሬኑ ፕሬዚዳንት ከዓመታት በፊት ወደ ሩሲያ የተጠቃለለችውን ክሪሚያን ጨምሮ ለሩሲያ የሚተው መሬት የለም ብለው ከመቁረጣቸው አንጻር በቅርቡ ሰላም ሊመጣ ይችል እንደሆን አጠራጣሪ ነው። ሳይቃጠል በቅጠል እንዲሉ ጦርነቱ ሳይጀመር በፊት እንጂ ከተጀመረና ዓመታትን ካስቆጠረ በኋላ ሽንፈትና ድልም ከተመዘገበ ከተመዘገበ በኋላ የቮልድሚር ዘለንስኪን ፍላጎት የሚያሟላ ስምምነት መታሰሩ አጠራጣሪ ነው። ወደ ጦርነቱ ሆይ ሆይ ብለው ያስገቧቸው የአውሮፓ አባል ሀገራትና የቀድሞው የአሜሪካ አስተዳደር ዛሬ በነበሩበት ሁኔታ የሉም። ወደ ጦርነት ከመግባት በፊት ሁለት ሶስቴ ማሰብና መስከን የሚገባውም ለዚሁ ነው። በዩክሬን ባለፉት ሶስት ዓመታት የተለወጠው ተለውጦ ይህንኑ ተቀብሎ ዛሬም ድረስ ደም አፋሳሽ ጦርነቱን ለማስቆም ጥረት ተጀምሯል። መሳካቱ ግን አጠራጣሪ ነው። ጅኒው ከጠርሙሱ አምልጧል።